ወይም ዘወረደ ካል መልአክ አብይም ሰማይ ከዚህ በኋላ ታላቁ መላክ ከሰማይ ወደ ምድር ወረደ። ቅዱስ ሚካኤል ነው። አንድም ጌታ ነው። ወይታጸፍ ደመና ውስተ ርእሱ በራሱ ላይ የደመናውን እንደ ሻሽ ተጠምጥሟል ነው። ቅዱስ ሚካኤል ነው ቢሉ ክብሩን መናገር ነው። ጌታ ነው ቢሉ ደመና የባህሪ ክብሩ ነው። ወብሩህ ገጹ ከመጽሐይ ፊቱ እንደ ፀሐይ ብሩህ ነው። ለጌታ ምሳሌ ቢያጣለፍ ነው። ለቅዱስ ሚካኤል ግን የተመቸ ነው። ፊቱ እንደ ፀሐይ ብሩህ ነው። ወእገሪሁ ከማዕማደ እሳት መእሳት ሲል ነው። እግሮቹ እንደ አፋ መእሳት እንደ እሳት ፍም ያሉ ናቸው። ትምህርተ መሃት መሆኑን መናገር ነው። ወውስተ እድየሁ ያጸን መጽሐፈ ክስተ በእጁ የተገለጸች መጽሐፍ ይዟል አለ። በቃሉ ግፋ ሰማይታት ምስጢረ ምጻት ትነገራለ ሲል ነው። ወኬደ በእግሩ እንተ የማን ውስተ ባህር ወእንተ ጸጋ ላዕለ ምድር በቀኝ እግሩ ባህርን በግራ እግሩ የብስን ተረግጦ ይታየዋል። ጌታ ነው ቢሉ አምላከ ባይር ወየብስ ነኝ ሲል ነው። ቅዱስ ሚካኤል ነው ቢሉ እስራኤልን በየብስ ያሻገር ግብጻውያንን በባይር ያሰጠምኩ እኔ ነኝ ሲል ነው። አንዱም ቅዱስ ሚካኤል ይህንን ሲል ነው። ወቸደ ውስተ እግሩን ተባይር የሐሳዊ መሲህን ከተማ በፍጣሚ ስልጣኑ ማጥፋቱን የምእመናን ከተማ በሄዱ ረድየቱ መርዳቱን መናገር ነው። አንድም ኬደ ውስተ እግሩ ውስተ ባሕር የሐሳዊ መሲህን ከተማ ባሕር አለው። ከባሕር ሁከት እንዳይታጣ ከሐሳዊ መሲህ ከተማን ሁከት አይታጣምና ኬደ እንተ እግሩ ውስተ ምድር እንተ የማን ውስተ ምድር ወእንተ ጸጋም ውስተ ባሕር ይላል። የሳ የመሲህ ከተማን አለመርዳቱ መርዳቱ ምዕመናንን መርዳቱን መናገር ነው። ወፀርሃ በቃላ ብይ ከማን አንበሳ ዘይጥህ በእግርሃላ ቃል ጩሆ ተናገረ እንደሚያናፓ አንበሳ ወሶ በፀርሃ ተናገሩ ሰባቱ ነጎድጓድ በበቃላት ሆሙ በበይነዛለው ይጽሐፍ ጩሆ በተናገረ ጊዜ ሰባቱ ነጎድጓድ ሰባቱ መላእክት በየቃላቸው ተናገሩ። ይጻፍ ዘንድ ስላለው ወሰማይኩ ቃለ ዘይብ የሉ ሰባቱ ነጎድጓድ ሰባቱ መላእክት የተናገሩትን ቃል ሰማሁ። ወፈቀድኩ ጻፈው የጽፈው ዘንድም ወደድኩ። ወእንዝ መጻ ቃልም ሰማይ ዘይብ ከዚህ በኋላ ከሰማይ እንዲህ የሚል ቃል ወደኔ መጣ ሰማሁ ህትም ዘነበቡ ሰባቱ ነጎድጓድ ወይ ትጽሐፍ ሰባቱ ነጎድጓድ የተናገሩትን ህትም ሰውር፣ አትናገር አትጻፍ፣ አለኝ ነው። ህትም በልቡና ወይ ትጻፍ በብራና አንድም ህትም ለዋጪዎች ወይ ትጻፍ ለዋቂዎች አንድም ህትም ጊዜው እስኪደርስ ወይ ትጻፍ ጊዜው ባይደርስ ነው። ሰባቱ ነጎድጓድ ያልታወቁ ናቸው። ሰባቱ መላይት ያልታወቁ ናቸው። አንድም ታውቀዋል። ሃይማኖት፣ ፍቅር፣ ውሃባ እለተ ፍጻሜ ያላ ተለተ ሞት፣ ወናሁ አነ ወበክሙ ነገር እነግረክሙ ያለው ምስጢረ አዝዋግ ምስጢረ አዝዋግ እንዘምራቅ ከወይነ ሰብ ምስጢረ አዝባግና ከወይነ ሰብስ አንድ ወገን ነው ብሎ ተረክቦተ ደም ወሃሊብ እማዱጥብ ነው። ምስጢረ ምጻት። አንድም ምስጢረ ጥምቀት፣ ምስጢረ ዘይት፣ ምስጢረ ሜሮን፣ ምስጢረ ታቦት፣ ምስጢረ ስርናይ ወይን፣ ምስጢረ ንስሓ፣ ምስጢረ ምረት። ምስጢረ ዘይት በሚለው ምስጢረ ክህነት ቢል ይቀናል። የተመቸነው በማዕከለ ዘመን ቢመጡ ይህ ነው። አሁን ወውእቱ ውስ መልአክ ዘረእኩ ዘሄደ ውስተ ባሕር በውስተ ምድር አ አለድሁ እንተ የማን ውስተ ሰማይ። አንድ እግሩን ከባሕር ላይ አንድ እግሩን ከየብስ ላይ ተረግጦ ያየሁት መልአክ ሊምል እጁን ወደ ላይ ከፍ አደረገ።

እጸዋይባንን እንስሳት አራዊትን ደቂቃ አዳምን በፈጠረ ወባህረ ወኩሎ ዘውስቴቱ ባህርን በፈጠረ በባህር ውስጥ ያሉትን አሳንበሪውን አዞ ጉማሬውን በፈጠረ በፈጠረ በራሱ አማን በርእስየ ያው አነ ለዓለም ብሎ ማለት። ወአልዎን ከመዋይር ዘንበለ መዋይለ ቃሉ ለሳብ መላግዛለወ ይጥቃ ይሰራ ዘንድ ያለው ሰባተኛው መልአክ ከሚሰራበት ዘመን በቀር የሚሰራበት ዘመን ነው እንጂ ሌላ ዘመን እንደሌለ አማንየ በርስ ያው አነ ለዓለም ብሎ ማለ። ለመማል እጁን ከፍ ከፍ አደረገ። አንድም ባይኖር ባይኖርስ ብሎ ማለ ወቦቱ ያህልቅ ምስጢሩ ለእግዚአብሔር ዛሰፈወሙ ለአግብርቲሁ ወለነቢያቲሁ ለወዳጆቹ ለነቢያት ለሐዋርያት ያናገረላቸው ተስፋ ደረሰ ነው። መንግስተ ሰማያት የሚሰጡ ስለሆነ ወውእቱ ቃል ዘሰማይኩም ሰማይ ከሰማይ የሰማሁት ቃል ይህ ነው። ተናገረ ካዕበ ምስሌየ ዳግመኛ ከኔ ጋር ተነጋገረ። ወይ ቤደኒ ሁር ንሳለን ታክቲ መጽሐፍ ክስት እንተ ውስተ እዴ ሁሎ ዝግቱ መላክ ዘኬደ ውስተ ባይሮ ውስተ ምድር አንድ እግሩን ከባይር አንድ እግሩን ከየብስ ላይ ተረግጦ ካለው መላክ ከሱ ከቀኝ እጁ ተቀብለ ያችን መጽሐፍ ውሰድ አለኝ ነው። ወሆርኩ ሃበ ውእቱ መላክ ወቤሎ ከመያበኒያ ለ ይእቲ መጽሐፍ ከመላኩ ዘንድ እጅ ያችን መጽሐፍ ተቀበልኩ

ወወርቁ ኀበ ውእቱ መላክ ወይቤሎ ከመያበኒ ለይእቲ መጽሐፍ እኔም ሂጄ ግብር ገብቼ ምስጢረ መጽሐፍን ግፋ ሰማይታትን ግለጥልኝ አልኩት። ወይ ቤለኒ ንሳ ወብላ ወለት ምረራ ለከርስከ ግፋ ሰማይታትን መርምራት እወቃት አለኝ። ወበውስተ አፉከሰ ጥዕምተ ለትኩንከ ከመማር ለጊዜው ደስ ታሰኝህ አለኝ። ወነሳይ ክዋ ላይእቲ መጽሐፍ እምነ እዴሁ ለውእቱ መላክ ወበላይ ክዋ። እኔም ግብር ገብቼ ምስጢረ ምጻትን ግፋ ሰማይታትን መረመርኳት አወኳት። ወኮነተኔ ጥዕምተ በውስጥ አፉየ ለጊዜው ደስ አሰኘችኝ ነው። ምስጢር ለጊዜው ሲገለጽ ደስ ያሰኛልና። ወሶበ ውእት ክዋ አምረረታ ለከርስየ በመረመርኳት ባወኳት ጊዜ ደስ አሳዘነችኝ ነው። ወይ በለኒ አለወከ ካይበ ተትናበ አይዛ ወለ ህዝብ ወለባውርት ወለነገሥት ብዙሃን ደግመኛ ህዝቡን አይዛ ወን ነገሥትን ባውርትን ታስተምር ዘንድ አለ ነው። ካይበ ለጥንተ ስብከት ነው። አንድም የእሱን ለሐዋርያት ካይበ አለ ነው። አንድም በደስ የተፍጥሞ ሳለ ወንድሞች ሐዋርያት በየሀገረ ስብከታቸው ፀንተው ያስተምራሉ። እኔ የኔን ማስተማር አልወደድከው ምን ብሎ ቢያመለክት ካየበ ዳግመኛ ህዝቡን አይዛቡን ታስተምር ዘንድ አለ ነው። አይዛብ ያለውን በሀወት ህዝብ ያለውን ነገሥት ብሎ ይደግመዋል ነው። ወመጣውን ለተወርቅ ዘመጠነ በትር ቆየና አሁን ዘመሰ ነው።